ሰላም ጤና ይስጥልኝ። ወደ የተከበራችሁ ቤተሰቦች እንዴት ናችሁ? አላችሁ ወይ? አለም የምትሉኝ ደስ ይለኛል ማለት ነው። ዛሬ ደግሞ የገብስ የስንዴ ነበር ከዚህ በፊት የምናየው፣ አሁን ደግሞ የገብስ እንትን አላችሁ። እዩት እንዴት አባቱ እንደሚያምር አቀርቅሮ፣ ማለት ነው እንዴት እንደደረቀ ነው እንደሚያምር፣ እንዴት አባቱ እንደሚያምር ቆሽ በጣም ምርጥ ገብስ ነው። አሽቼ ላሳያችሁ ንፋሱ፣ ንፋስ እንዳይመስላችሁ ድቅቅቅ ብሎ ምናምን ነገር እንዴት እንትን እንደሚል እዩ። ፍሬውም ማለት ነው የገብሱን ፍሬ ጋር ደርሷል ማለት ነው። አሁን በዚህ ሰዓት ያምራል፣ ያምራል፣ ያምራል። አይጠይቅም፣ አይጠየቅም። ክረምት እየወጣን ነው፣ ዝናብ እያቆመ ነው። ኤክስፖርት ልናደርግ ደርሰናል። መንግስት ብቻ አይደለም፣ አሁን ግለሰብም ሊያደርግ ነው። ትላላችሁ ምኞትሽ ይሳካበት ውስጥ ለወደፊት ማለት ነው የዛሬ አምስት ስድስት አመት እዩት። በሆነ በጣም ነው የሚያምረው። ብታዩ እንዴት አቀርቀሩ። ፍሬው በጣም ትልቅ ሆነ። በጣም ትልልቅ ስለሆነ ነው። በአሁን ሰዓት ታውቃላችሁ፣ በጣም ብዙዎቻ ሰዎች ለሰውነታቸው ብለው። እዚህ ጋር ደግሞ ብቻዬን አይደለም የሚመጣሁት ማለት ነው። ዘበኛም ይዤ ነው እንደምታዩት። አንድ ውሻ አለች አጠገቤ፣ ትጠብቀኛለች። ምናምን ነገር ቢመጣብኝ ብዬ ያው ጓደኛ ትሆነኝ ብዬ ይዤ መጥቻለሁ ማለት ነው። እንደምታዩ ይላችሁ እኔ ሴ ነች ነ ነይ እኔ ስሄድ ትሄዳለች። እኔ ወደ ፊት ለፊት ስሄድ እሷ ወደ ፊት ለፊት ትሄዳለች ማለት ነው። እና ጠባቂም አለኝ ዘበኛም ለማለት ያህል ነው። እና ምን ልላችሁ ፈልጌ ነው ቤተሰብ ባሁን ሰዓት ቶስት የሚበላው የገብስ ነው፣ የስንዴ ለሰውነት ጥሩ ስላልሆነ ፍረት ለመቀነስ ለጤንነት፣ ለጨጓራ ምናምን ታውቃላችሁ። ድሮ ቢሆን ግን ዳህ ነበረ ልክ እንደኛ የኛ ቢጤ ነበረ። ገብስ የሚበላው ማለት ነው። እንጀራ ዳቦም ስትበሉ ምናምን በቃ አላለ ጤፍ መግዛት ምናምን ነገር ስለማንችል እንበላ ነበር። አሁን ግን የተገላብጦሽ ሆነና ሀብታሙ በሽተኛ ስለሆኑ ማለት ነው፣ የገብስ እንጀራ፣ የገብስ ዳቦ፣ ቶስቱን ምናምን ነገር በብዙ ነገር ተዘጋጅቶ የገብስ እንጀራ ነው ማለት ነው እየቀረበ ያለው። እና ገብስም ጊዜዋ ደርሶ ተነሳች ማለት ነው። እና ቤተሰብ ምን ለማለት ነው? ያው እንግዲህ ብሉ ለማለት ነው በዛው። እና የዛሬ ገብስ እንግዲህ ይህንን ይመስላል፣ ይህንን ይመስላል። ስንዴም አለ ጎኑ አጠገቡ። እኔ ብቻ ነኝ። ዘበኛዋም አለች እንደምታውቁ፣ ነኝ ነኝ እናቱ ነኝ። ተከተለኛለች ከቤት ድረስ ነው፣ ከዛ ከዛ ሰፈር ማለት ነው። እዚህ ድረስ አብራኝ የመጣችሁ የሚገርማችሁ እና ምን እንደሚመስል ማለት ነው። በጣም አሪፍ ስንዴ አሪፍ ከሚባለው ማለት ነው። አሁን ላይ እንግዲህ እንዲህ ደርሷል። ይሄ ማለት ለችግር ደረሰ ማለት ነው። ቢያንስ ቢርበን እንኳን እንደዚያ ያውጭተን ራሱ ብንበላ ከጠኔ እንድናለን ማለት ነው። ቤተሰብ ማለት ነው። እና ይኸው የሀገራችሁ እሸት የናፈቃችሁ ያው ብዙዎቻችሁ የበቆሎ ነው የምታውቁት፣ የባቄላ ነው። እዚህ ግን የለም በቆሎ ባቄላ ሚሰራው ስለሌለ ነው፣ በነገራችን ላይ እንጂ አይሆንም ማለት አይደለም። ይሆናል ግን ያው ብዙም አንጠቃ ደስተ ነው የምንበላ እንድታቁ በዛው ማለት ነው። ይሁላችሁ እና ምርቅ ሆኗል። ምንም አይልም። በአሁን ሰዓት እየደረሰ ነው ብላለ። ያው እንግዲህ በመጀመሪያም ጀምራችሁ አብራችሁን ስለነበራችሁ፣ የአጨዳው ቀንም እንግዲህ ያው መኪናው ሲመጣ ተከትዬ መጥቼ ያሳያችኋለሁ። ምክንያቱም ውለታችሁ አለብኝና ለታቹ ያላችሁ ይህን ይመስላል። ዛሬ ላይ ማለት ነው። ዛሬ ቀን ስንት ነው? ሀያ ሰባት ሀያ ሰባት ነው። ሰዓት አስራ አንድ ተኩል ምናምን ይሆናል። ወዳማ አመሻሸት ላይ ነው እና ይህን ይመስላል። ቤተሰብ እና ምርጥ ነው፣ ሲበሉም ይጣፍጣል። ያው እንደነገርኳቸው አንድ ቀን ቁና ይዤ መጥቼ ነይ እናቱ እና አልፈራም፣ ሂጂ ዘበኛ ስላለኝ አልፈራ። ጠባቂ ማለት ነው። ሰው እኮ ክላሽ የያዘ ብቻ አይደለም የሚያመጣው ማለት ነው። እንደ አቅሙ ጠባቂ ማምጣት ይችላል። ይኸውላችሁ፣ እንደምታዩት ማለት ነው። ይኸው ከስሬ አትሄድም፣ ብታዩ ከስሬ ማለት ከስሬ አዩ። እኔ ስሄድ ትሄዳለች፣ ከኋላ ነው። ተከተለኝ ከኋላ ታሰርኩ ካለኩ እና ቤተሰብ እንግዲህ እዚህ ደርሰናል ለማለት ያክል ነው። አብራችሁን ስለነበራችሁ እናመሰግናለን። እስቲ ሰብስክራይብ እያደረጋችሁ አበረታቱ፣ ደስ እንዲለም ማለት ነው። ዩቱብ የመዛው እንዳይዘጋብኝ የተመቻቸ ቦታ እስከምናገኝ ድረስ በአክብሮት እንጠይቃለን። ምትገርም እርጉዝ በዛ ላይ